ሰላም ሰላም! ውድና የተወደዳችሁ የእኔ ቤተሰቦች እንዲ እንዲናችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ያው ከዚህ በፊት የፈጠሩትን ነገሮች ብዙ ነገር ታውቃላችሁ። እናንተም ያው ቪዲዮችን እያያችሁ ስለሆነ ከክዩ ጋር የነበረኝ ኬስ ታውቃላችሁ። ክዩ ፕራንክ አድርጊያ ነበረ። ያው ፕራንክ እንደማደርጋትም ቀድሜ ተናግሬ ነበረ። እሷንም ማቲ ምናምን ግን ክዩን አስቀድሜ ፕራንክ አድርገቻት ያው ነገር ተፈጥሮ ነበር። ቪዲዮ እንዳያችሁት ነው። ሷ ቤትም እኔ ቤትም እያያችሁ ከሆነ ከዛን ያው ብዙም ሳይሆን ትንሽ ራሷን ስታ ነበረ ነግታ ነበረ ግን ማይሆን ነገር ከያብስራ ጋር አደረጉብኝ። እኔ ቤት ድረስ እሷን ይቅርታ ልጠይቃት ሂጅ ነበርና እንደዛም ስሄድ ደሞ በቃ እኔ ላይ ማይሆን ነገር አደረገች። ያው ቪዲዮ እንዳያችሁት ነው። እናንተም በጣም ደብሮ ነበር፣ በዛን ሰዓት እንደዛ ስታረግብኝ ለምንድን ነው እንዲያደረገችብኝ ብዬ ራሴ ውስጥ ጥያቄ እንዲፈጥር ነበረ። እንዴ ነው ፍቅር ግንኙነት ጀምራችኋል የሚለው የሚለውን ነገር እኔን ለምን አገለላችሁኝ? ለምንስ እኔ ላይ ተነሳችሁብኝ? እኔ ብዙ ነገር አርግቼላችሁ ነበረ እሱንም እሷንም ስራ እንዲሰሩ አድርጌያለሁ። ግን እነሱ በዛ ፋንታ እንዲ ሲያረጉኝ በጣም ከፍቶ ነበረና ቅድም መታ ነበረ ኪዩ ከያቦጋ ከስራ ቦታ እዚህ ነበርኩኝና እኔ ብቻዬን፣ እማቲም አልነበረችም እዚህ ወጣ ነበረ። እና እንደ ድንገት ፕራንክ አርግተውኝ ይቅርታ እንዲያረጉልኝ ምናምን አስደርገው ነበረ። እና እኔም ብዙ ምን እንትና ያለኝም ለምንድነው ፍቅር ከጀመራችሁ ለምንድነው እንትና ያላችሁት ምናምን ብዬ ትንሽ ተደብሮ የነበረ ቪዲዮን ያው ክዩ ቤት ታያታላችሁ። ግን እሱን ነገር አሁን ደግሞ የኪዩ ነገር ሰላም ፈጥረናል ምን ብለናል። ግን የቀረች አንድ ልጅ አለች እማቲ እማቲ ያው ነገሬያቸዋለሁ፣ እሷንም ፕራንክ እንደማደርጋት ነገሬያቸዋለሁ። እና ዛሬ እሷን ፕራንክ አደርጋታለሁ። ምንም ይፈጠር ያው እዚህ እስካለሁ ድረስ እኔ እሷን ማስደንገጥና ማስለቀስ አያቅተኝም ምክንያቱም አሁን ታለች መመለስ አይቀርም አሁን። እና የሆነ ነገር አሰብኩኝ። ስራ ቦታ ስለሆነ ገንዘብ ደብቃለሁ። የተሰራውን ስራ ገንዘብ ደብቃለሁኝ። ምክንያቱም እኔ አሁን ነው ከጾም ከጾም ፈትቼ የመጣሁት ማለት ነው። እኔ ስመጣ እሷ ሽንት ቤት ምናምን ብላ ነበር የወጣቸው። እና ዛሬ የተሰራ ገንዘብ አለ። ያን ገንዘብ ደግሞ እኔ እደብቅና ጠብቃታለሁኝ። እሷ ከመጣች በኋላ እስቲ ጊዜ ምናምን ብያት ጠይቃታለሁኝ ከዛም ብር ስታይ ባዙ ባዶ ይሆናል። ከዛ ትደነግጣለች። ከዛ የአንድ ንጋጣ ምን አይነት ስሜት አለባት። ልታለቅስ ትችላለች። ያው ይክሩ ናት ለዚህ ሁሉ እንትን። ይክሩ ይህን ነገር ከሰማች ደሞ በቃ በጣም ነው ችግር ይፈጠረው። እንዴት እንዴት እንዴት ታዘርፍ ያለች ትላት ትችላለች። እና ያን ነገር የእሷን ፊሊንግ ደግሞ ዛሬ እናያለን። እሷንም ያው በከባዱ ፕራንክ ነው ማድረጋት። አሁን እሷ ሳትመጣ ገንዘቦቹን ልሰብስባቸው። እሺ ቤተሰብ ዛሬ የተሰራው ገንዘብ እጅ ኪሴ ውስጥ ነው ያለው፣ እኔ ጋር ነው ያለው እና ያው ማቴዎስ ስትመጣ ጉድ እናረጋታለን። ቤተሰብ እኔ እዚህ ጋር ቀመጣለሁኝ፣ እሷ ስትመጣ ተጠብቃትና አሁን በልቼ ነው የመጣሁትና ሀጊሽ ሊምን አላታለሁኝ። እሷ ልገዛ ባንኮኒስታይ ባሪ ይሆናል ያው እንግዲህ ምን ይፈጠር ምንም ያው ካስደነገጥኳ በኋላ ፕራንክ መሆን ነገራቸዋለሁ። ያው እናንተ ቀድሜ ስለነገርኩኝ እንዳደነግጡ ብዬ ነው ቤተሰብ። ግን ቪዲዮ እስከ መጨረሻው ምን እንደምትል ምንስ ይፈጠራል ወይም ደግሞ ሌላ ነገር ሊኖር ይችላል እና ቤተሰብ የትም እንዳትሄዱ። እሷ ስትመጣ እንገናኛለን። ላይክ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። የትም እንዳትሄዱ በቃ እሷ ከመጣች በኋላ ካሜራ ደብቀን እንገናኛለን። ደበቃ እታያለሁ ልብስ ውስጥ ምና ገባ እያለክሽ አረ መጣች መጣች

ምን እያልሽ ነው? እኔ አሰርኩት። አሁን አንድ ጋር ስገባ አንዴ ወጣሽ እና ታዲያ እኔ በዚህ ዛ ጋር ኩዚ አንዴ ተቀመጥኩት። እኔ ምን አውቃለሁ። እኔ ባለበርኩ ሰዓት ተኝተሽ ቢሆን እኔ ምን አውቃለሁ። አዘረፈሽ ቢሆንስ እስከ አንቺ ካልሆነ ማነው? ለሰው ሰጥተሽ ይሆናል፣ ወይም ደግሞ ለሆነ ሰው በቃ እንትን አልክተሽ ይሆናል። እሱን ነገር ወይኒ ነገሪ፣ ወይ ላይ ነግራታለሁ ደውዬ እማቲ ምንም እንትን አታስመሲ። ሰርቀሽ ከሆነ ንገሪ፣ ሰርቀሽ ከሆነ ንገሪ ነው አይደለም ሰርቀሽ ወይ ደግሞ ሊሆነ አንተ ነው የሰርከው፣ አልሽኝ አይደለም? ያው ይሄ ነገር ለኢክሩ እነግራታለሁ። አንቺ እኔ ሌባ አስባልሽ። እሺ የእኔ እኔ ለራስሽ ወስደሽ ነው። እኔን አምናኝ ነው? አምናን ነው? አዚህ አንቺ ምንድነው ስነስርዓት የሚይዘው? የተሸጠውን ብር ለምን አታመጭም ታዲያ? ነው ምንም እኮ ብሩ ይሄን ያለው፣ እሺ የተሸጠው ብር እስኪ ሰራለና። እሺ አሁን ምን ላርግሽ? እኮ ምን ላርግ ገንዘቡን? አንቺን እኮ ነው። እሺ ገንዘቡን ፈልጊ እማቲ። ብሩን ፈለጊ እዚህ ከምትቀመጭ፣ ወይ በቃ እንደዚያ ከሆነ ገብቶኛል። ደውዬ ነው በቃ እንደ ራስ ስለ ብሩን ያጠፋሽው ለፍቅረኛ ሰተሽ እኛ ምን እናውቃለን? ፍቅረኛ ኖሮች ገንዘብ ሲያስፈልገው በአሁኑ ሰዓት ማን ይታመናል? ምንም ተወው፣ ነገር የለም ትክክለኛ ነገር ነው። ጭራሽ ገንዘብ መስረቅ ጀመርሽ፣ ገንዘብ መውሰድ ጀመርሽ። አንቺ ከዚህ የተሠራ ገንዘብ ይዘሽ መውጣት ጀመርሽ። ሲጀመር ሽንት ቤት ሽንት ቤት ነው፣ ምናምን እስቲ እኔ አቀብለሽው መተሽ ይሆናል። በምን እርግጠኛ ነው? አቀብለሽው መተሽ ይሆናል። ይህን ጉድሽን ላይ ክሮ ነው የምነግራት፣ ምንም እያልኳለሁ በቃ ጉድሽን። ወጣሁኝ ስመለስ ሽንትቤት ብለሽ እሮተሽ ወጣሻ፣ ብሩን ይዘሽ ወጣሽ፣ ሰጠሽው ለልጁ። ማን ማን? አንተስ መጣይት ጋር ነበር። እኔ በምን እርግጠኛ ይሆናሉ? በዛን ሰዓት እኔ መጣሁኝ ተቀመጥኩኝ። ምንም እየተወ ነገር የለም።

ፕራንክ አርጊያት አለሁኝ። የቀረኝ ሰው የለም። አሁን ሀሴት ናት የተባለች ጓደኛሽ ነው የቀረች። ምንድን ነው አንቺ? ሰላም ቢያቸው ቤተሰብ ቤተሰብን ሰላም ቢያቸው። ደክሞኛል፣ በቃ ሰላም ቤተሰብ። እንዴት ናችሁ? ደህና ናችሁ ያላችሁ ነው ያለው

ኦ ደነገጥኩኛ አንተ ምን የሆንክ ነው ኦ የሸጥንበትን ብር እኮ ለምን ሳወጣ መጣ ከዛ ሽንት ቤት ሄድኩኝ እየገባ ሰው የለ ያው እና መለስኩት አዎ ቤተሰብ እንግዲህ እንዳያችሁት ነው ጾመኛ ናት ትንሽ ያው ሰዓት እየደረሰ ስለሆነ አሁን የፍቺ ሰዓታ የሚፈጠርበት ሰዓት እየደረሰ ነው ለዛ ነው ፕራንክ ሰዓቱን ጠብቄ ፕራንክ ያደርኳት እንጂ እኔ ያው እንደ ራባት ምናምን አውቃለሁ ቢያንስ አንድ ሰዓት ምናምን ይቀራና ጾም ሊፈታ ልታፈጥር። ለዛ ነው እና እያሰብ ሻፍተሪ አሁን ያደረኩሽን እና ይቅርብቲ እንደሰኛ አላፉ የምረኝ አጥኝ እኔ ችግር የለውም እዚሁ አብረን ነው የምንውለው። አንዘጋጋ እንደሆነ እናያለን ያለን እና ቤተሰብ ያው ኪዩንም ፕራንክ አድርግቻታለሁ እማቲንም አግኝቻታለሁኝ እንግዲህ ተሳክቶልኛል። ቀጣ አታስፈራሪ። እኔ ምንም ታጣ ያለብኝ እንደውም ማለት ነው የማትፈልገውን አድርግ ስትባል የማትፈልገውን ነገር ነው የሚያረጋግጥ ችግር የለውም። አንቺ ከተሳካልሽ ከተሳካልሽ አድርጊ ችግር የለውም። አዎ ችግር የለውም። እንደፈለግሽው ማረግ ያው ሚካኤል፣ እንደፈለግሽ አድርጊ ማን እንደሚበልጥ እናያለን። በዚህ ሰዓት እሷ ደግሞ በኋላ ለምን አረከኝ ብላ ካለቀሰች እናያለን። እንወዳቸዋለን። ያው እሷም ስለደከማት እንገናኛለን። ቪዲዮ እንደወደዳችሁ ተስፋ ተስፋ አደርጋለሁ። እንደወደዳችሁ እንወዳችኋለን። ሰላም፣ ቻው ቻው።